ኧረ ሳቄን አለኝ ጥርሴ ሳመሉ ነው አለች። እንዳውነታል ነው ኧረ የዛሬው ደግሞ ይለያል። ስንት አይነት ሰው ነው የምናየው? ምን አይነት ጉድ ነው? ዛሬ ቡሪክ እና ፉፉ ጉድ ሆነዋል። ጉድ ጉድ! በጋርድ ሊደበደቡ ነው ማለት ነው። በጣም ነው የሳብኩትኝ የብሬን ነው ምላችሁና፣ ግን ደግሞ የፍቅር ጓደኛ አዲሱ የመጣ ልጅ እኔ የሆነ ለመናገር ትልቅ ሰው መስሎኝ ነበር። ማለት የአራዳ ልጅ በቃፋ የሆነ ሙድ የገባው ምናምን መስሎኝ ነበር። ለካስ እንደዚህ ህፃን ነው እንዴ! ረ በስማ በጭንቅላቱ ሳይሆን በገንዘቡ የሚያምን ሰው ነው የሆነ አንዳንዴ፣ እንደውም በቂጥ ሁሉ የሚያስብ ዛሬ እኔ በጣም ያሳቆኝ በተለይ ፉፉ ፉፉና እንትና ማለ ቡሪክ ማለት ነው። ኧረ ይመቻቹ። ምንም ብቀጥን ጠጅ ነኝ የሚባለውን ነገር በፉፉ ነው ያየሁት። ይመጭ የአራድዬ ልጅ እኔ እኔ ፉፉ እኮ ድሮም ይመቸኛል። እግዚአብሔርን ይመቸኛል። በቃ አራዳ ነው። ይመው። የእውነት በደንብ ብልጭ ያለ አራዳ። በቃ አራዳ ማለት የእውነት ሰውን የሚረዳ ነው በአጭሩ በቃ አስተሳሰቡ መልካም የሆነ በቃ ጥሩ አመለካከት ያለው ሰው ነው። የእውነቴን ነው የምላችሁ እና በጣም ዛሬ የሚገርም ነገር ነው ያየሁት። እንደምታየዋቸው እንግዲህ እነዚህ ጋርዶች ፉፉንና ቡሪክን ለማንጠልጠል የመጡ ሰዎች ናቸው። ይሄ ጮጫ ልጅ ቆንጆ ነው ግን ደግሞ የሚያስጠላው፣ ማለት መልካችሁ የቱንም ያህል እስከ ጥግ ድረስ ቢያምር ቢዋብ ቢፈካ ምንቢል ምንቢል የሆነ ጥሩ አመለካከት ጥሩ አስተሳሰብ ከሌላችሁ ምንም ናችሁ። በቃ ምንም፣ የሰው ከሰው ተራ ነው የምትወጡት። ያንን የተረዳሁት እና ጥሩ ነው። ጥሩ ሰው ይዛ መጣች። ማለቴ አንዳንዴ ይውላችሁ ህይወትን ዞር ብላችሁ ስታዩት ስትንቀሳቀሱባት፣ ስራ ራሱ አንድ ስራ ይዛችሁ ቁጭ ከምትሉ በሆነ ወር በሆነ አመት የሆነ ስትቀያይሩት ወይም ደግሞ የተሻለ ነገር ፍለጋ ስትሄዱ ነው የተሻለ ነገር ልታገኙ የምትችሉት። እንደው ሌላው ይቅርና ገቢያ እንኳን ሄዳችሁ ልብስም ጫማም የተለያየ አይነት ነገር ልትገዙ ስትሄዱ አንድ ሱቅ ግብት ብላችሁ ከምትገዙት ወይም ደግሞ ሁለት ሶስት ሶስት ቦታ ገታ ብታዩ፣ አንደኛ የዋጋ ልዩነትም ሊኖር ይችላል፣ ሁለተኛ ነገር ደግሞ የእቃ ልታገኙበት ትችላላችሁ፣ አይደለ አንድ ሱቅ ሄዳችሁ አንድ ቦታ ሄዳችሁ ንስ ታርጋችሁ ከምትመጡ ይባላል። አሁንም ደግሞ ፍቅርን ደግሞ ፉፉና ቡሪክ እስከ መጨረሻ አብረዋት ይሆናሉ ብዬ ስላላመንኩኝ ለምን በጓደኝነት ኦኬ። በጣም አራዳ ናቸው፣ በጣም ምርጥዬ ልጆች ናቸው። ምንም የሚወጣላቸው የሚጣልላቸው ነገር የለም። ያው ወደ በስተ መጨረሻ ሁለታቸው የማይሆን ሙድ ውስጥ ገቡ፣ የማይሆን እይታ ታዩ፣ የማይሆን ነገር ተባብለው ሁለታቸው ቂም ተያይዘው በጣም የሚያስጠላ ሙድ ውስጥ ገብተው ፍቅርንም በጣም እያጨናነቋት ነበረና። እንጂ ከዛ ውጪ መጥፎ ባህሪ የለባቸውም ቡሪክም ፉፉም ማለት ነው ቡሪክም በነገራችን ላይ በጣም ድሮ ነው የማውቀው ጩጬ እያለ ገና ፊልም እየሰራ ስንት አመት ነው እንዳትሉኛው በፊልም ላይ ነው የማውቀው ለማለት ነው እና ፊልም ሲሰራ አውቀዋለሁ። ከዛ በሙዚቃው አለበት ዳንስ ላይ በጣም ጎበዝ ዳንሰኛ ነው። እውነት ለመናገር እንትናን ፉፉን ራሱ ያሰለጠነው እሱ ነው። ከሱ ጋር ሰልጥኖ ነው። በጣም ይችላል። አፉፉን አይታችሁት ከሆነ ዳንስ በጣም ይችላል። ከዛ ፉፉ ደግሞ ለፍቅር ዳንስ አስለምዷታል። አይታችሁ ከሆነ አብረው አንድ አንድ ቪዲዮችን ይሰራሉ እና ባጭሩ ጓደኝነታቸው ትንሽ ረዘም ላለ ጊዜ ነው አብረው የቆዩት እና ቲያትርም አብረው ተምረዋል። ሁለቱም ማለት ነው ቡሪክ እና ፉፉ እና ጓደኛ ማቾች ናቸው። ብቻ ጥሩ ጊዜ እያሳለፉ ነበር፣ ግን በፍቅር ምክንያት የማይሆን ሙድ ውስጥ ገብተው የማይሆን ነገሮችን፣ የማይሆን ቃላት እየተወራወሩ ነበር እና ያ ነገር እኔም ደስ ስላላለኝ ፍቅርንም እያጨናነቋ ስለነበረ በሃይማኖትም ዋናው እኔ ዋናው ነጥቤ ምን መሰላችሁ? በፊትም ገና እንትና የተንቢ ፉፉ ያፈቅርሻል። ስለዚህ እባክሽን ተረጁ ብላ እጅ ለእጅ አያይዛቸው፣ ፍቅሩን ሊነግርሽ አልቻለም፣ አልደፈረም፣ አልፈለገም። ምክንያቱም የሚያጣሽ ስለመሰለው ይህንን ነገር ደብቄ ይዤ መኖር አልችልም፣ ስለዚህ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ ተረጁ ብላ እጅ ለእጅ አያይዛቸው ሄደችና ና ያን እኔ የተንቢን ትወቅሻት ነበረ። እንዴት እንደዚህ ታደርጊያለሽ? ምናልባት እነዚህ ልጆች ገና ልጆች ናቸውና ትክክለኛ ፍቅር ይሁን አይሁን እንኳን በማያውቁት ሁኔታ ሃይማኖት አለ፣ እንዴት ሃይማኖታቸው የተለያየ ሆኖ፣ የእሷ ቤተሰብስ ምን ይላሉ፣ የእሱስ ቤተሰቦች ምን ይላሉ ብለሽ ሳታስቢ እንዴት ወደ ፍቅር እንድትገባ እንዴት ገፋፍተሽ ነገር ታደርጊያለሽ? ቢያንስ እንኳን የእውነት የሚያስጠላ ነገር ነው ያደረገሽው ብዬ ወቅሻት ነበረ። በኋላ ላይ ደግሞ አንድነታቸውን፣ ፍቅራቸውን፣ መተሳሰባቸውን በጣም የሚሰጣጡትን ጊዜ ሳይ በጣም በቃ የሚያሳሳ ፍቅር ሆነ። ደስ የሚል ፍቅር፣ ደስ የሚል ግንኙነት፣ ደስ የሚል ህይወትን እየመሩ እየኖሩ ሳያቸው ደግሞ አስደሰተኝና፣ በኋላ ላይ ግን ሳስበው ሳስበው አንደኛ ፍቅርም ደስተኛ እየሆነች አይደለም። ፉፉም እንደዛው የሆኑ ደስ የማይሉ ነገሮች በመሃላቸው እየተፈጠሩ መጡና ከዚህ ሁሉ ሃይማኖታቸው የሚፈቅደው ነገር አድርጎ በቃ የሆነ ነገር ቢፈጠር የእውነት ነው የምላችሁ የሚያስጠላ ነው። ሌላ ጊዜም ራሳችሁን እየወቀሳችሁ ነው የምትኖሩትና በቃ ይቅርባችሁ። አንቺም የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ይኑር። በሃይማኖታችሁ ከሃይማኖት የበለጠ ፍቅር ከሃይማኖት ይጀምራል። የማናውቀውን አምላክ ነው የምናመልከው። አለ አይተነው በአካል አይተነ አናውቀውን። ስለዚህ ይህንን ነገር ደግሞ መጀመር የለባችሁም ማለት። በቃ ወደ ፈጣሪያችሁ ነው መመለስ ያለባችሁ ሁለታችሁ። የሱ ሃይማኖት እንደዚህ ነው፣ ሃይማኖትን እያበላለጥኩ ምናምን ሳይሆን በቃ አይሆንም። ሃይማኖት የምታውቁት ነው፣ ኢትዮጵያ ውስጥ በተለይ ደግሞ በጣም ከባድ ነገርና ሀርድ ነገር ነው የእውነት ማለት ነው። በጣም ከባድም ነው። ያው ሁላችንም በየሃይማኖታችን በጣም ጽኑ እምነት ያለንን እንደ ህዝብ እንደ ኢትዮጵያውያን የተለያዩ አይነት እምነቶች ቢኖሩም ግን ታችን አንገታችን የምንሰጥ ህዝቦች ነን እና አይደል? ለሃይማኖታችን በጣም ተቆርቋሪ፣ በጣም በቃ ከፊት የምንሰለፍ በጣም በጣም የምናስብ ነን ወይም ደግሞ ሃይማኖታችን በቀላሉ ለቀን መሄድ የማንችል ሰዎች ነን። በሃይማኖታችን ጠንካራ ሙስሊም እንሆን ፕሮቴስታንት፣ ኦርቶዶክስም ይሁን እንደዛ ነው። እና በዛ አንጻር እንደዛ ብዬ ነው ከፉፉ ጋም ከቡሪክ ጋም በቃ ራቂ፣ የራሽን ህይወት ኑሪ ብዬ ነበር እና ይሄ ልጅ ይዛው ስትመጣ አልዋሻቸው፣ በጣም በጣም ደስ ብሎ የነበር። አዲስ ነገር ልታይ ነው፣ አዲስ ስራ ልሰራ ነው። ቢያንስ ከፉፉና ከቡሪክ በዚህ ሰዓት መራቅ ራሱ ለእሷ ሰላም ይሰጣታል ብዬ ነው ያሰብኩት። ለምን በጣም ሲገናኙ ይጣላሉ፣ ይደባደባሉ፣ ይጨቃጨቃሉ ከፊቷ እሷ በጣም ነው የሚታዝ ነው የሚከፋት። ስለዚህ ብትሄድ ይሻላል ሁላስከ ብሄድ ይሻላል እናቴ ጋር ሁላ እስከ ማለት ነው ይደረስ በጣም ልታብድ ኢቨን ቤቷ ድረስ ራሱ ሄደው ይጨቃጨቁ ነበር። ቤቷ ድረስ ሄደው ይደባደቡ ነበር። ቤቷ ድረስ ሂደው ራሱ ይጣሉ ነበር። እቺ ልጅ በየት በኩል ትተንፍስ? በቃ በጣም ከባድ ሁኔታ ላይ ሆነች። ወይ ከጓደኛ አልሆነች፣ ወይ ከፉፉ ጋር አልሆነች፣ ብቸኛ ሆነች። በቃ ባጭሩ የሚረዳ ሰው አጣች። የእነሱን ስሜት እንጂ የሚያዳምጡት የእሷን ማንም ሊረዳትም ሊያዳምጣት የሚፈልግ ሰው የለምና ይሄ ነገር ትንሽ ከበድ የሚያደርግ ነገር ነበረ። ብቻ ግን የራሽን ኑሮ ኑሪ፣ የራሽን ህይወት ኑሪ ብለን እንግዲህ ይሄ ልጅ ሲመጣ ደስ ብሎን ነበረ። እኔ ቡሪክን ጠልቼ ፉፉንም ጠልቼ አይደለም። በጣም ምርጥ ጓደኛ አራዳ ናቸው። በአጭሩ በጣም አራዳ ከፍቅር ሙድ ጋር የሚሄዱ በጣም በቃ ደስ የሚሉ ህይወትን ቀለል አድርገው የሚያዩ ልጆች ናቸው፣ ደስ ይላሉ። ግን በሃይማኖት ጉዳይ ስላለ በጓደኝነት ችግር የለውም። ቀጤ ግን የራሽን ህይወት ኑሬ በፍቅር ዙሪያ የን የምትይውን ሰው የራሽን ሰው ያዥ የራሽ ሰው ጋር ሆኜ ብዬ የሚያዛልቅሽን በሃይማኖት አንድ የሚሆነውን ፉፉም ደግሞ ፈቲሃ እንዳታመልጥ ከእሷ ጋር ሆን ብዬ ተናግር ያለው ሀሳብ ሰጥቻለሁ። እና ዛሬ ይሄ ልጅ እንግዲህ እስቅርጳጳ እያለ እውፍ ነው እያለ መጣ እንደ ጋርዶችን ሰብሰብ አድርጎ ይዞ መጥቶ፣ ቡሪክንና እንግዲህ እንደምታያቸው ፉፉን ለማስመታት ማለት ነው። ማለት ህጻንን ህጻን መሆኑን ደግሞ በጣም የተረዳሁት ማለት በጣም እየሳኩን አመጣጣቸው፣ አወራራቸው ምናምን ቢሆን እንደ ረስ ጅል የሆነ ይህን ቁንጅናይን ውበት ይዛችሁ እንደዚህ መጃጀል፣ ረ ቆንጆ አርጎ እንደዚህ ጅል ከሚያረገኝስ እንደው ቢቀር ይሻላል። የምሬን ነው የምላት ጅልነት። ረ በስማ ፋራ ነው ለነገሩ ለእነሱ ከፍሏቸው ነው አስቡት እነዚህ ልጆች ምን ከፍቅር ራቁ ማን ማን ከኋላ የመጣ ይናወጣሉ እንዴ ማን ስለሆንክ ነው አንተ ትናንትና መጠ ጭራሽ ፉፉንና ቡሪክን ከእሷ ህይወትቱ ከእሷ ራቁ ከእነሱ አጠገብ እንዳላችሁ ምና ምን ማን ያገባ አንተ ኬት የመጣ ፋራ ነው በእናትህ አራዳ ብትሆን የምር ተቆርቆሮላት ተጨንቀላት ቢሆን ኑሮ እንረዳ ነበር እንቀበል ነበር በጥሩ ሙድ መጠ ቢሆን አሁን አንተ ጭንቅላትን በገንዘብ ነው ደአ ደንዝዘው የመጣው ስለ ገንዘብ ነው የምታወራው ልጆቹንም በገንዘብ ነው ይዘው የመጣው ምን አይነት ፋራ እንደሆን ያየውበት ነገር ነው። ና እንደው ቆንጅና ሰጦ እንደዚህ አይነት ጭንቅላት ከሚሰጠኝ ይቅርብኝ። እንደው እንደው እንደው እንደው ለምን ፉንግ አልሆንም? የእውነቴን ነው ምላችሁ ልጁ በጣም ነው ያሳቀኝና ቡሪክና ፉፉ ግን ጀግና ናቸው። እግዚአብሔርን ምንም ብቀጥን ጠጅ ነኝ። የምር እነዚህ ይህን ደረት ይዘው ይህን ጡንቻ ይዘው ራሱ ማ እዮቹ ጡንቻቸውን የምሬ ነው። እንግዲህ ቡሪክንና ፉፉን እንደምታያቸው ይቃጭን ወጥንጫት ነው የሚያገሉት፣ ግን ማንንም አልፈሩም። ምን አባ ነው ያለው። በቃ በተለይ ማለት ቦሪክ ጓን ያለው በቃ ገና ሲመጡ ጀምሮ በቃ አወራራቸው ምናምን ስታይላቸው አልተመቸውምና የምር ተጋፈጣቸውና እንደዚህ ነው መሆን ያለበት። በቃ ወንድ ልጅ ስላላቸው ብቻ በመጡበት እግራቸው ብራቸውን መልሰው ለአጥ ብለው ሄደዋል። አራዳ ለአራዳ አይሸዋወድም። አባቴ አባቴ ኧረ ተው ግን እናንተ ተው፣ በጣም አታዝቁ። ፍቅር ግን ይሄ ቪዲዮ ስታይ ምንት ይሆን? ፍቅር እኮ ጀግና እኮ ነች። የማንም እርዳታ አያስፈልጋትም። በነገራችን ላይ ማንም እየመጣ ማለት ነው በሷ ምክንያት በሷ ጉዳይ ምናምን ሀሳብ መስጠት አይጠበቅባችሁም። እና አንተ ልጅ ደግሞ ስምንም ሄዳችሁ ቤት ልኩት። ፉፉና ቡሪክ ማለት ነው፣ ጭኑ ስር፣ ሁለቱም ጭኑ ስር ድጋሚ ተመልሶ አይመጣም። ድጋሚ እንደዚህ አይነት በገንዘብ የሚያስበውን ጭንቅላቱ ማለት ነው። የምሬ ነው፣ አስተካክሎት መወርዶት ነበር የሚመጣ አረ፣ ጨራሽ እነዚህ ልጆች ምን አደረጉ? ሲጀመር ምን አገባ አንተ? ፍቅር እኮ አልፈልግም ካለች አልፈልግም። የራሷ መፍት አላት። ራሷ መናገር ትችላለች። ራሷ መውራት ትችላለች። አንተ ግን ልክ ፍቅር እንደላከች አድርገ ነበር ስታይል አድርገ ስታወራ የነበረው። ለማንኛውም በኋላ ላይ ግን አገርጥተውታል እዛው ስልክ ተደውሎላቸው የአራድዬ ልጆች ናቸው ስለዚህ እኛ ከእነሱ ጋር መጣላት ወይ ደግሞ እነሱን ማስቀየም አንፈልግም ይኸው ብርህን ተቀበል ብለው ብሩን ሰጠውት እነ ቡሪክንም ሰላም ብሏቸው ፒስ ፈጥረው እንግዲህ ተመልሰው ሲሄዱ እኔ ሳቂ መጣ ናሻው ና ና ወደዚህ ሲላቸው ሲሉት እንዴት እንደተንበቀበቀ ኧረ ወንድ ልጄ ኧረ ተበላ ተበላባት ያኔ መሮጥ ነበረብ ለማንኛውም ግን አረጋጎት በዚህ መሃል እንግዲህ ፍቅርዬን እኔ ዛሬ በመቅረቷ ደብሮኛል አሏሻቸውም ግን ደግሞ የራሽን ህይወት ኑሪ ማንም ሰው እንዲ እንዲ እንደዛ እንደዛ ስላለሽ ምንም መጨናነቅ አይጠበቅብሽም። ከነሱ ምንም ነገር መጠበቅ የለብሽም። በራስሽ ኑሪ፣ በራስሽ ሙድ ነይ፣ በራስሽ ስራ ነይ። በቃ ይሄን ነው ለልን የምችለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እስኪ ከአስር ስንት ተዝናናችሁ በዛሬው ቪዲዮ በሁኔታው በአጠቃላይ ልጆቹ ከመጡ ጀምሮ እነ ቡሪክ ያሳዩት መልስ፣ የሰጡት መልስ ልጆቹ ያሳዩት ነገር፣ ልጁ ብር ሲሰጣቸው ያለው ነገር እስኪ ከአስር ፐርሰንት ነው ያሳቃችሁ? እኔ ሀያ ፐርሰንት ነው ያሳቀኝ። አመጣጣቸው የሆነ የእጻንጫ ዕቃ ዕቃ ጨዋታ ነው የሚመስለው፣ እና በጣም ተዝናነች ነበር ቪዲዮን ሳይ የነበረው። ለማንኛውም እስኪም ምን ያህል ተዝናናችሁ? ከአስሩ ስንት ትሰጡታላችሁ? ምን ያህል ሳቃችሁም? ኮሜንት ላይ አሳውቁኝ። አመሰግናለሁ። ላይክ ሼር ግን አታደርጉም እናንተ ተው። ግን አይከፈልበትም እኮ እግዚአብሔርን ገና ስትጀምሮ ላይክ አድርጉት ቪዲዮውን። መጥፎ ክፉ ነገር እኮ አላወጣም። የእውነት ምን መጥፎ ክፋት ተንኮል የሚባል ነገር አልናገርም። ስለዚህ ቢያንስ ላይክ አድርጋችሁ ቪዲዮን ስትጀምሩ ጀምሮ ከዛ ደግሞ ስትጨርሱ ሰብስክራይብ አድርጉኝ። አላረጋችሁኝ ከዛ ስትጨርሱ ኮሜንታችሁን በጣም በጣም እፈልገዋለሁ። አመሰግናችኋለሁ። ወዳችኋለሁ።